የመምህራን የህብረት ስራ ባንክ በሚቀጥለው አመት ስራ ሊጀምር እንደሚችል ተስፋ እንዳላቸው የትምህርት ሚኒስተሩ ብርሃኑ ነጋ ተናገሩ። የኑሮ ውድነት የበረታባቸው የኢትዮጵያ አስተማሪዎችን ለመርዳት ይቋቋማል የተባለው የመምህራን የህብረት ስራ ባንክ በሚቀጥለው አመት ስራ ሊጀምር እንደሚችል የትምህርት ሚኒስተሩ ብርሃኑ ነጋ ፍንጭ ሰጡ። መንግስት ለአስተማሪዎች ለቤት መስሪያ የሚሆን መሬት ቢያቀርብ የሚቋቋመው ባንክ በአነስተኛ ወለድ ብድር የሚሰጥ ይሆናል። ፕሮፌሰር ብርሃኑ ባንኩ በሚቀጥለው አመት ስራ ሊጀምር እንደሚችል ተስፋቸውን የገለጹት ትላንት ማክሰኞ የትምህርት ሚኒስቴርን የ2017 የ9 ወራት የእቅድ አፈጻጸም በህዝብ ተወካዮች ምክር ቤት ባቀረቡበት ወቅት ነው። በትላንትናው የምክር ቤት ውሎ ከተነሱ ጉዳዮች መካከል በግጭት ምክንያት ከትምህርት ገበታ ውጪ የሆኑ ተማሪዎች ቁጥር እና ችግሩን እንዴት ይፈታል የሚለው ይገኝበታል። ከትምህርት ቤት ውጭ የሆኑ ተማሪዎችን ቁጥር በተባበሩት መንግስታት የህጻናት መርጃ ድርጅት እስከ 10 ሚሊዮን ያደርሰዋል ያሉት ዶክተር ደሳለኝ ጫኔ ቢያንስ ሰላም እስኪሰፍን ድረስ ምን እየተሰራ እንደሆነ ጠይቀዋል። ፕሮፌሰር ብርሃኑ ግን በተባበሩት መንግስታት ሪፖርት የተጠቀሰውን ቁጥር በፍጹም አላምንም ስሉ ተናግሯል። ቢሆንም ሰባት ነጥብ ሁለት ሚሊዮን ልጆቻችን ትምህርት ቤት አለመግባታቸው በጣም በጣም ሊያሳስበን የሚገባ ጉዳይን ሲሉ ተደምጠዋል። የኢትዮጵያ ልጆች ከትምህርት ገበታ ያራቀው ትልቁ ምክንያት በአገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶች መሆናቸውንም አምነዋል። ሚኪታቦርን ፎን ለወቅታዊና ታማኒ መረጃ ሰብስክራይብ በማድረግ ቤተሰብ ሆኑ። ሰላም ቆዩልኝ።